አሰላሙ አሌይኩም ወረህመቱላ ወበረካቱሁ ወድና የተከበራችው የቻናሉ ተከታታዮች እንዴት ናችሁ ከኔ አልሐምዱላ ረብልአለሚን ስለዚህ መድሃኒት እንግዲህ ይህን ሁለት ቀን ወስጀው ነግራችኋለሁ ብዬ ነበረ እና እንደምታዩት እንግዲህ በዚህ በሼሁ በሚለው አወሳሰድ ማለት ነው ነው የወሰድኩት በጣም አሪፍ ነው የሚገርማችሁ ነገር እንደሚለው እንደሰማችሁት እዚህም እንደተጻፈው ይሄ ሀበተልሙሉክ ቃቲላ

በጣም አሪፍ ነው። ሳይድ ኢፌክት የለውም። ውስጣችሁን አይጎዳችሁም ማለት ነው እና በትክክል መጠቀም አለባችሁ። እኔም በዚህ ቪዲዮ መሰረት ነው የተጠቀምኩት። ከዛ በፊት ብዙ አይነት አጠቃቀም ነበሩ። እነሱን ተጠቅሜ ያመመኝም ሰዓት አለ። የተወሰኑ ልጆች ማቃቸው ደግሞ ራሳቸውን የሳቱ ልጆች አሉ። እና እንደተባለው ደግሞ መድኃኒቱ ገዳይ ነው። በቃ ሳማ መርዛማነት አለው፣ ገዳይ ነው መድኃኒቱ። ገብታችኋል? ለዚህ ግዴታ በአጠቃቀሙ በተባለው አይነት አጠቃቀም ምንም ስህተት ሳትፈጥሩ መውሰድ አለባችሁ። ይሄ ደግሞ እኔ የምላችሁ ማለት ነው። ዝም ብላችሁ ማንኛውም ሰው በጣም ያልተሰቃየ ሆዴን፣ አሁን እኔ እንደነገርኳችሁ ብዙ ጊዜ የምጽፋለሁ፣ እናገራለሁ። ሆዴን በጣም እየተሰቃየ ነው አሁን ራሱ። በቃ ይህን ሁለት ቀን አጠይቁኝ። በጣም እየተሰቃየ ነው ያለሁት ግን ያው እንዴት አድርጌ ላስረዳችሁ? በእኔ መንገድ በጣም የምትታመሙ የሚገርማችሁ ከእንቅልፌ ከነቅ ምናልባት እንቅልፍ ላይ ሁኜ ሆድ እመም ላይ አይሰማኝ ይችላል እንጂ ከእንቅልፌ ከነቃሁበት ሰዓት ካልጋይ ሳልወርድ ጀምሮ ነው በሽታ የሚጀምረኝ የሆድ ቁርጠት ማለት ነው ከዛ ማታ ድረስ ያመሽብኛል ማለት ነው። እና እንደኔ የተሰቃያችሁ ላላችሁ ወዳችሁ ውስጥ ድግምትም ሆነ ሲህር ማነው ድግምትም ሆነ አይን የሰው አይን ምናምን እንደዚህ ኑሮባችሁ ያ በዛ ምክንያት ወዳችሁ እየተሰቃያችሁ ላላችሁ ነው ምክንያቱም አሁን የሰው አይን ከሆነ ጅን ሆዳችሁ ውስጥ ተቀምጧል ማለት ነው። በዛ ምክንያት ሆዳችሁ በጣም ትታመማላችሁ፣ ይነፋችኋል፣ ይቆርጣችኋል። በቃ ጩኸቱ እኔ እስከ ጀርባዬ ድረስ ነው። ጩኸቱ ው እያለ የሚጮኸው ሰው ፊት ራሱ ደነግጣለሁ ማለት ነው እና እንደዛ የሚጮህባችሁ ከሆነ ብቻ በጣም የሚረብሻችሁ ከሆነ በጣም የምትታመሙ ከሆነ ወገባቸው ድረስ የያዛቸው ልጆች ነበሩ፣ እኔ በሆድመ ምክንያት ማለት ነው የማውቃቸው እና እንደዚህ አይነት ችግር በጣም ላለባችሁ ልጆች ነው ይህንን ነገር መውሰድ ያለባችሁ ብዬ የምመክረው። ሌላው ነገር ደግሞ መዳም ቤት ሆናችሁ ባትወስዱት ይመረጣል። በቃ ሲጀመር ጠለብ የሆናችሁ ልጆች አገራችሁ መታችሁ፣ ቤተሰቦቻችሁ ጋር መድኃኒት ሞከራችሁ፣ ሕክምና ሞከራችሁ፣ እንደዛ ብታደርጉ ይሻላል እንጂ መዳም ቤት ሆናችሁ እንደዚህ በጣም መመላለሳለሁ፣ ሽንት ቤት ነገራችኋለኝ፣ በጣም ወደ ላይ ወደ ታችላል፣ መድኃኒቱ ሆዳችሁን ውስጥ ያለውን ነገር አጥቦ ለማውጣት ያሰቃያችኋልና እንደዛ ስለሆነ መዳም ቤት ስራ እየሰራችሁ እንችለዋል ብላችሁ በፍጹም በፍጹም እንዳትሞክሩት ይሄን ነገር እንዳትሞክሩት አደራ አላችኋለሁኝ። ግን እጃዛ ቤት መሄድ ለምትችሉ ባል ካላችሁ ባሎቻችሁ ጋር፣ እህት ካላችሁ እህት ወንድሞቻችሁ ጋር እጃዛ ቤት ሆናችሁ መውሰድ የምትችሉበት አጋጣሚ ካለ መድኃኒቱን መውሰድ ትችላላችሁ። ከዛ ውጭ ግን መዳም ቤት ሁኜ መዳም የለችም አለችም ዙሮ ሰው ቤት ሆኖ አይመከርም እና አልመክራችሁም እላችኋለሁ ወዶችዬ ይሄንን መዳኒት ወስዳችሁ ሕመሙን ከመቋቋም በሽታችሁን ከዛ በፊት የነበረባችሁን የሆድ መን በሽታ ብትችሉት ይሻላል ነው ምለው እንደኔ እንደኔ። እና አልሐምዱሊላ እኔ ትናንትና ዛሬ ወስጃዋለሁኝ። በጣም አሪፍ ነው፣ ወላሂ በጣም ነበር ሆዲና ያስቀምጠኝም ነበር፣ በጣም ነበር የሚጠቀጠቀኝ እንደ ሾ ራሱ ውስጥ ታቃላች ኮሼ ሽላሽ ምንላት የሆነች ድቡን ላለች አይደል? እሷ በዚህ ዙሪያውን በተለይ ልቤ ስር ይመጣል እንደዚህ ነፍቶ ማለት ነው። ወደ ላይ ይነፋና ይቀረቀራል ልቤ ውስጥ በቃ ፍን ያደርገኛል። እና እንደዛ የሚያደርገኝ ሁሉ አልሁን አልሐምዱሊላ በዚህ በሁለት ቀን ደህና ነኝ፣ ለውጥ አለኝ። እና ያው ልደጋግመውም ይችላለሁ፣ በዚው በዚሁም ልተውም ይችላሉ። እና ውዶችዬ የማትችሉ ማትችሉ አቅማችሁ የማይችል ከሆነ ደግሞ አንድ ሀባ ይበቃችኋል። ካልሆነ ሁለት ሀባ ጥሩ ነው። ከዛ በላይ መውሰድ አይቻልም። እኔም ሁለት ሁለት ነው የምወስደው ማለት ነው። ለአስራ አንድ ጊዜ ወስጀዋለሁ ማለት ነው። እንግዲህ ትናንት ዘጠኝ ጊዜ ወስጀዋለሁ ብያችኋለሁ። ከዛ በፊት የዛሬ አመት አሁን ትናንትና ወሰድኩት አስር ዛሬ ወሰድኩት አስራ አንድ ጊዜ መድሃኒቱን እየወሰድኩት ነው እንግዲህና ያው በተባለው መንገድ ከወሰዳችሁት ትታከማላችሁ ከበሽታችሁም ሳይድ ኢፌክት እንዳያመጣባችሁ ጉዳት እንዳያመጣባችሁ ይረዳችኋል። በዚህ አወሳሰድ ከወሰዳችሁት እንጂ ብዙ አይነት መንገዶች አሉ። ብዙ ሰው ብዙ አይነት መንገድ ያወሳሰድ ሊነግራችሁ ይችላል። ነገር ግን በዚህ መልኩ ብትወስዱት በጣም አሪፍ ነው። ዋናው ጉዳት ሆዳችሁ ውስጥ የሆድ እቃችሁን አንዱን እንዳይጎዳ በሚል ማለት ነው። በዚህ መሰረት ውሰዱት እላችኋለሁ ውዶችዬ። በመሀል በመሀል እየከፈትኩኝ ላሰማችሁ ምን እንደሚል ማለት ነው። የሸኩን አወሳሰድም ሆነ መንገዱን የሚያስረዳንን እሱን እያሰማችሁ ልሂድ ፈመዕሉም አነ ማደተ ስሕር ቀድ ላ ተኽሩጁ ፊ መረተን ዋሂደ አው መረተይን

ሰውፈ اضمن ለከ باذن الله تعالى طريقه امنه ومطمئنه ولا يحصل معها اي اذى عضوي باذن الله እንደ ሰማችሁት እዚህ ጋር ደግሞ ምንድነው የሚለው አንድ ሀባ ሁለት ሀባ እየወሰዳችሁ ለተደጋጋሚ ጊዜ ለወር ያክልም ብትወስዱት ራሱ ሆዳችሁ ያለውን ሲር ላያወጣላችሁ ይችላል። በተለይ በተለይ ደግሞ በጣም ረጅም ዓመት የሆነው በጣም ረጅም ዓመት የሆነው ሲህር ሆዳችሁ ላይ ካለ መውጣት አይችልም። ስለዚህ በየጊዜው ይሄንን መድኃኒት ልትደጋግሙት ትችላላችሁ። ነገር ግን አጠቃቀሙ፣ በዚሁ አጠቃቀም የምትጠቀሙ እኔ በምላችሁ አጠቃቀም የምትጠቀሙ ከሆነ ደግሞ በአላህ ፈቃድ ትክክለኛው አጠቃቀም ስለሆነ ምንም አይነት ጎጂ ነገር ሊደርስባችሁ አይችልም። ይልቅንስ የጎንዮሽ ጉዳት ያለው ምንድን ነው? መድኃኒቱን ወስዳችሁ ውሃ ሳትጠጡ ስትቀሩ ነው ነው የሚለው እና ብዙ ሰው ይወስዳል። ግን ይቺ ሀበተል ሙሉክ የምትባለው መሻኪል አመጣችሁ ብን ሆዳችን ላይ ይላሉ። ግን ከመድኃኒቱ ሳይሆን ችግሩ ከነሱ ነው። ምክንያቱም አጠቃቀሙን ስላላወቁበት ነው፣ እያለ ነው እና ውሃ መጠጣት አለባችሁ በቃ ምሳሌ አሁን ጠዋት ሰዓት ሰባ ወይም ደግሞ አንድ ሰዓት ላይ ወይም ሰዓት ናሽ አስራ ሁለት ሰዓት ላይ ጠዋት ከወሰዳችሁት በባዶ ሆዳችሁ መድኃኒቷን ሁለቷን ፍሬ ትፈጩና በውሃ ከርክራችሁ ተወስዷታላችሁ አይደለ ከዛ በኋላ ውሏችሁን ወደታች ማለት ከጀመራችሁ በኋላ ቢያንስ ለሁለት ሰዓት ለሶስት ሰዓት ያክል ውሃ መጠጣት አለባችሁ አንዳንድ ብርጭቆ በየ አስር አስር ደቂቃው በየ አስር ለሁለት ሰዓታት ያክል ወይም ለሶስት ሰዓታት ያክል ውሃ መውሰድ አለባችሁ። ለምን ያ ሆዳችሁ ውስጥ ያለውንም ቆሻሻ ነገርም ሊሆን ይችላል፣ ድግምትም ሊሆን ይችላል፣ ጅንም ሊሆን ይችላል። ምንም ይሁን ያ ሆዳችሁን ሲያሰቃያችሁ የነበረው በውሃው ምክንያት እየፀዳ ይወጣል ማለት ነው። ስለዚህ ውሃ መጠጣት አለባችሁ ነው እያለን ያለው መድኃኒቷ ብቻዋን ያለ ውሃ ምንም ልታደርግላችሁ አትችልም እና ያው ሊጎዳችሁ ይችላል። ገብቷችኋል? ስለዚህ በየአስር ደቂቃው ውሃ እየጠጣችሁ ምንም ነገር ሌላ ከውሃ ውጭ ሳትበሉ ሳትጠጡ፣ ጠዋት ጀምራችሁ ከሆነ ለሶስት ለአራት ሰዓት ያክል እንደዛ አድርጋችሁ ውሃ እየጠጣችሁ ወደ ላይም ማላችሁ ወደታችም ጸድቶ እስከሚወጣላችሁ ድረስ ያንን ተከታትላችሁ ራሳቸውን ማከም ይኖርባቸዋል ማለት ነው፣ ውዶችዬ። ካደከማችሁ ምናልባት ወደ ላይ ወደ ታች ሲበዛባችሁ፣ ካደከማችሁ ቡና ወይም ሻይ ትኩስ ነገር ጠጥታችሁ ውሃ መጠጣቱን ማቆም አለባችሁ። ትኩስ ነገር ከጠጣችሁ መድኃኒቱ ይከሽፋል ማለት ነው፣ ውዶችዬ። ለዛሬ እንግዲህ ያስኩላችሁ ቪዲዮ ይህን ይመስል ነበር። አላህ ይሽፊና ሁላችንም እና እንደምትወዱት ተስፋ አድርጋለሁኝ ለጠየቃችሁኝ ሁሉ አወሳሰዱ ይህንን ይመስላል። ከዚህ በበለጠ ደግሞ ጥያቄ ካላችሁ አሁንም ኮሜንት ላይ ያስቀምጡልኝ። በቀጣይ ቪዲዮ ተመልሼ እስከመጣላ ሰላማችሁን ብዙት ያደርግልኝ፣ አገራችንም ሰላም ያደርግልን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱሁ